የእግር ህመምና ቁርጥማትን ለማስቀረት ለእግር ጥንካሬ አሁኑን መመገብ ያለባችሁ ምግቦች። የእግር ህመም ሌሊት እንድትነቁ ንቁ ሆናችሁ ስራችሁ እንዳትሰሩ ያደርጋል። እድሜ ሲገፋ የእግር ጡንቻ ህመም የተለመደ ነገር ነው። ጥሩ ዜናው ግን ምንድን ነው? እነዚህ ትክክለኛ ምግቦች ትልቅ እፎይታ እንደሚያመጡ አዲሱ የኒውትሪሽን ጋይድ ያስረዳል። እነዚህ ምግቦች ፓወር ሃውስ ኦፍ ኒውትረንት ሲባሉ በጠቃሚ ንጥረ ምግቦች ማለትም በፖታሲየም፣ ማግኒዥየም፣ ካልሲየም የተሞሉ በመሆናቸው በሰውነትና በእግር ላይ የደም ዝውውርን በማሻሻል የሰውነት ወይም የእግር ጡንቻን በማፍታታት የእግር ቁርጥማትን ያበርዳሉ፣ ይከላከላሉም። ንቁ ለመሆን ጤነኛና ጠንካራ ጡንቻ እንዲኖራችሁ ከፈለጋችሁ እነዚህም ምግቦች አሁኑኑ ተጠቀሙ። በደንብ እንድትረዱትም ቪዲዮውን ጨርሱት። ላይክ ሰብስክራይብ ይደረግ። ይህን ህይወት ቀያሪ መረጃ መቸም ማጣት አትፈልጉም። የእግር ህመምና ቁርጥማትን ለማስቀረት የእግር ጥንካሬን ለመጨመር ከሚጠቅሙ ሶስት ምግቦች ውስጥ አንደኛ ደረጃ የሚገኘው ምግብ እንቁላል ነው። እንቁላል የእግር ቁርጥማትን፣ የጡንቻ ችግርን የሚቀርፉ ብዙ ኒውትረንቶችን በውስጡ መያዙ ይታወቃል። ለዚህ ዓላማ እንዲውል በተለይ አዋቂዎች እንዴት እንጠቀመው የሚለውን የምናይ ይሆናል። የጡንቻ መድከም ለጡንቻ ቁርጥማት መፈጠር ሁነኛ መንስኤ ነው። ፕሮቲን ደግሞ ለጡንቻ ሪፔር ወይም ሜንተናንስ ይረዳል። እድሜ እየገፋ ሲመጣ ብዙ ጊዜ ከእድሜ ጋር የተያያዘ መስሎስ ወይም ሳርኮፔኒያ የሚባል ችግር ያጋጥማል። ይህ ደግሞ ለጡንቻ ቁርጥማት፣ ህመም፣ ድካም ያጋልጣል። እንግዲህ ሚስጥሩ እንቁላል የተሟላ የፕሮቲን መገኛ ነው። ይህ ማለት በእንቁላል ዘጠኙን ወሳኝ አሚኖ አሲዶችን ማግኘት እንችላለን ማለት ነው። አንድ ከፍ ያለ እንቁላል መመገብ ስድስት ግራም ከፍተኛ ጥራት ያለው ፕሮቲን ይሰጠናል። ይህ ደግሞ የጡንቻ ሕዋሳትን መልሰው ለመገንባት ይረዳል። የጡንቻ መድከምን ያስወግዳል። የጡንቻ እንቅስቃሴ ብቃት ይጨምራል። ተደጋጋሚ ቁርጥማት መፈጠርን ይቀንሳል። እንቁላልን ከምግባችን ዘውትር ማካተት የጡንቻ ህመምን ይቀንሳል። ሌላው በእንቁላል የምናገኘው ቫይታሚን ዲ ለካልሲየም መመጠጥ፣ ለጥሩ ጡንቻ ተግባር ይጠቅማል። ያለ ቪታሚን ዲ የጡንቻ መድከም፣ ቁርጥማት፣ ስለሰደደ ህመም ልንጋለጥ እንችላለን። ቫይታሚን ዲን ከፀሐይ ብርሃን ልናገኘው ብንችልም በተለይ ብዙ ጊዜ የፀሐይ ብርሃን ደል ለማገኙ ሰዎች የእንቁላል ቢጫው ክፍል ወይም ኤጎክ የሚባለው ቫይታሚን ዲን ይለግሰናል። ይህም ለአጥንት ጤና፣ ለጡንቻ ጤና ይጠቅማል። አንድን እንቁላል መመገብ አርባ ኢንተርናሽናል ዩኒት ቪታሚን ዲ ይሰጠናል። ለአዋቂዎች በቀን የሚያስፈልገው መጠን ደግሞ ከስምንት መቶ እስከ አንድ ሺህ ኢንተርናሽናል ዩኒት ያህል ነው። የተሻለ ቫይታሚን ዲ መጠን ለማግኘት ሁለት እንቁላልን ከወተት ጋር ከእርጎ ጋር ከሳልሞናሳ ሳርዲናሳ ጋር መውሰድ የተፈለገውን ያህል መጠን እንዲኖረን ይረዳል። ለጡንቻና ለአጥንት ጤና የእግር ቁርጥማትን ለመቀነስ ይረዳል። በእንቁላል የምናገኘው ቫይታሚን ቢ12 ለነርቭ ተግባር ቀጥተኛ ሚና አለው። የቫይታሚን ቢ12 መጠን ሲያንስ የነርቭ ሲግናሎች ይጎዳሉ፣ እምፔርድ ይሆናሉ። ይህ ደግሞ መጠዝጠዝን፣ ቁርጥማትን፣ የጡንቻ ስፓዝምን ችግርን ይፈጥራሉ። እንቁላል ለነርቭ ጤና ይጠቅማል። ኮሊን እና ቪታሚን ቢ12ን ስለሚለግሰን ሁለቱም በአንድ ላይ ለሚሊን ሺዝ ጥበቃ ለነርቭ ኢንሱሌሽን ይጠቅማሉ። በጡንቻዎችና በነርቮች መካከል ያለውን ግንኙነት ይጨምራሉ። ለጡንቻ ዘና ማለት ሪላክሴሽን እንቅስቃሴ ኮንትራክሽን ያገለግላሉ። የአንዳንድ ምግቦች እጥረት፣ መድኃኒቶች፣ እንዲሁም በወድ ውስጥ የጨጓራ አሲድ መመረት መቀነስ የቫይታሚን ቢያስረውት መጠን እንዲቀንስ ያደርጋል። የቫይታሚን ቢያስረውት እጥረት ሲፈጠር ደግሞ ተደጋጋሚ የሆነ የጡንቻ ቁርጥማትና መድከ፣ የነርቭ መጎዳት ያመጣል። ነርቭ ሲጎዳ እንደ ማቃጠል፣ መደንዘዝ፣ መጠዝጠዝ፣ እንደ አኔሚያ የደም ማነስ ይኖራል። ይሄ በመኖሩ ደግሞ ወደ ጡንቻ የሚሄደው የደም መጠን ይቀንሳል። እንቁላልም በሳምንት ሰባት እንቁላል መመገብ በቀን አንድ ማለት ነው። የተሻለ የአመጋገብ ስርዓት ሲሆን የጡንቻን ጤናን የሚያስጠብቅ እንደ ኮሌስትሮል አይነት ችግሮችን የማስከትል መጠን ነው። ነገር ግን የተጋነነ የልብ ችግር ካለ ወይም የተጋነነ የኮሌስትሮል ችግር ያለባቸው ሰዎች በአወሳሰዳቸው ዙሪያ ላይ ከሐኪማቸው ጋር መመካከር ይኖርባቸዋል። እንቁላልን በእራት ሰዓት መመገብና በቁር ሰዓት መመገብ ያየናቸውን ጥቅሞች ለማስገኘት ይጠቅማል። እንቁላል ከአንዳንድ በሽታዎች ጋር በተያያዘ ስንመለከተው የኩላሊት ችግር ያለባቸው ሰዎች የፕሮቲን መጠንን መገደብ ይኖርባቸዋል። ከፍተኛ የሆነ የኮሌስትሮል መጠን ያለባቸው ሰዎች ከሙሉ እንቁላል ይልቅ ነጩ የእንቁላል ክፍልን መመገብ ይኖርባቸዋል። ስኳር ያለባቸው ሰዎች እንቁላልን ቃጫ ካላቸው ምግቦች ጋር አብረው በማዋሃድ መውሰድ እንደ አትክልቶች ጋር ከሙሉ እህሎች ጋር አብረው ቢወስዱ ለተሻለ የስኳር ምጥጥን ይጠቅማቸዋል። ሌላው በሁለተኛ ደረጃ የሚገኘው ምግብ ሙዝ ነው። ሙዝ ፖታሽምን በመያዝ ደረጃ ወደር አይገኝለትም። ፖታሽየም ለጡንቻ እንቅስቃሴ ወይም መስል ኮንትራክሽን፣ ለነርቭ ሲግናሊንግ፣ ለሰውነት ፈሳሽ መጠንን ወይም ፍሉድ ባላንስ የሚጠቅም ወሳኝ ተፈጥሯዊ ሚነራል ነው። የፖታሲየም መጠን ሲቀንስ ወይም ሃይፖካሌሚያ ሲፈጠር ጡንቻዎች ለመሸማቀቅና ለቁርጥማት ይጋለጣሉ። አንድ መካከለኛ መጠን ያለው ሙዝ 420 ሚሊ ግራም ፖታሺየም ይዟል። ይሄ ደግሞ በቀን ከሚያስፈልገን የፖታሲየም መጠን 12 ፐርሰንቱን ይለግሰናል። ሙዝ የተስተካከለ የፖታሲየም መጠን እንዲኖረን በማድረግ የሰውነት ጡንቻ እንቅስቃሴ ወይም መስል ኮንትራክሽን ይቆጣጠራል። የጡንቻ መሳሳብና መኮማተር ወይም ስፓዝምን ይከላከላል። ጡንቻን በትክክል ስራው እንዲሰራ ጥሩ የሆነ የነርቭ መስተጋብር ወይም ስሙዝ ነርቭ ኮሚኒኬሽን እንዲኖር ይረዳሉ። የሰውነት የፈሳሽ መጠን ላይ ሚዛንን ይጠብቃሉ ወይም ፍሉድ ባላንስ። ከድርቀት ከዳያድሬሽን ጋር የተያያዘ ቁርጥማትን ያስወግዳሉ። የፖታሲየም መጠን ቢቀንስ ምን ይፈጠራል? ፖታሲየም በነርቮችና በጡንቻዎች መካከል የኤሌክትሪክ ሲግናል ለማስተላለፍ ይጠቅማል። የፖታሲየም መጠን ዝቅ ሲል ጡንቻዎች ኤግዛይቲቪል ስለሚሆኑ አሁንም አሁንም ቁርጥማት ይፈጠራል። የነርቭ ሲግናል ይዛባል። በመዛባቱም ከቁጥጥር ውጭ የሆነ እንቅስቃሴ ያጋልጠናል፣ ወይም ኢንቨሉንተሪ መስል ሙመንት የምንለው ህዋሶች የሰውነት ፈሳሽን ማመጣጠን ይሰናቸዋል። የጡንቻ መግረርም ይፈጠራል። ሰዎች በምግብ ፍላጎት ማነስ፣ በአለመመገብ፣ በመድኃኒቶች፣ በከፍተኛ ለአበት ምክንያት እና በዲሃይድሬሽን ምክንያት የፖታሲየም እጥረት ሊያጋጥማቸው ይችላል። ሙዝን አዘውትሮ በመመገብ የተስተካከለ የጡንቻ ተግባር እንዲኖር ማድረግ ይቻላል። ሌላው የሙዝ ተአምር በጣም ወሳኝ የሆነውን ማግኒዥየምን መያዙ ነው። ማግኒዥየም ለጡንቻ ዘና ፈታ ማለት፣ ለነርቭ ተግባር ይጠቅማል። የጡንቻ ኤግዛይቴብሊቲ ይቀንሳል። ድንገተኛ ቁርጥማትን ያስወግዳል። የኤቲፒ መመረትን ይደግፋል። ለጡንቻ እንቅስቃሴ ኃይል ኢነርጂን ይለግሳል። የካልሲየም፣ የፖታሲየም ባላንስ ምጥጥን ይረዳል። በተስተካከለ የጡንቻ ተግባር ይጠቅማል። አንድ ሙዝ 32 ግራም ማግኒዥየም ይሰጠናል። የጡንቻ መግረርን፣ ስፓዝምን፣ ቁርጥማትን መከላከል የሚያስችለውን መጠን ያክል ማለት ነው። ሌሊት ሌሊት የሚከሰተው የእግር ህመም ወይም ኖክቹርና ሌግ ፔይን ከኤሌክትሮላይት ባላንስ፣ ደካማ የደም ዝውውር መኖር፣ ድርቀት ወይም ዲሃይድሬሽን መኖር ጋር የተያያዘ ነው። ሙዝ እነዚህ ኒውትሪንቶችን በመያዙ አንድ ወይም ሁለት ሙዝ ከመኝታ ሰዓት አንድ ሰዓት ቀደም ብለን ብንመገብ ጡንቻዎችን ዘና ያደርጋል፣ ቁርጥማትን ይቀንሳል፣ የኤሌክትሮላይት ባላንስ ወይም ሚዛን ይጠብቃል፣ የምሽት የጡንቻ መግረርን ስፓዝምን ይከላከላል። የጡንቻ ውጥረትን በመቀነስ ጥራት ያለው እንቅልፍ እንዲኖረን ያስችላል። ሙዝ ቫይታሚን ቢ6ን በመያዙ ለነርቭ ተግባርና ጤና ለጡንቻ ማገገም ይረዳል። ቫይታሚን ቢ6 ኒሮ ትራንስሚተርን ይቆጣጠራል። ኒሮ ትራንስሚተሮች ደግሞ የጡንቻ እንቅስቃሴን ይቆጣጠራሉ። ብግለትን ይቀንሳል። ከእንቅስቃሴ በኋላ ጡንቻዎች በፍጥነት እንዲያገግሙ ይረዳል። ቀይ የደም ዋሳት መመረትን በማፍጠን ጡንቻ በቂ የኦክሲጅን መጠን እንዲያገኝ ያስችላል። አንድ ሙዝ 0.4 ሚሊ ግራም ቫይታሚን ቢ6 ይለግሰናል። ይህ ማለት በቀን ከሚያስፈልገን ቫይታሚን ቢ6 መጠን 30% ያህል ይለግሰናል። የቫይታሚን ቢ6 መጠን መቀነስ የነርቭ ስራ እንዲቋረጥ ያደርጋል። የነርቭ ስራ መቋረጥ የጡንቻ ቁርጥማትና ስፓዝም እንዲፈጠር ያደርጋል። ሙዝ የተፈጥሮ ቫይታሚን ቢ ሲክስ መገኛ ስለሆነ ከነርቭ ጋር የተገናኘ የጡንቻ ችግር ቁርጥማትን፣ ያስወግዳል። ሙዝ የሶዲየም መጠንን ያመጣጥናል። ሶዲየም ለመስል ኮንትራክሽን እና ሪላክሴሽን ይጠቅማል። ሙዝን ስንመገብ ብዙ ውሃ በመጠጣት ቢደገፍ ይመረጣል። ለጡንቻ ጤናና ጥንካሬ፣ የእግር ቁርጥማትን ለማስወገድ በቀን አንድ ሙዝ መመገብ ያስፈልጋል። ቁርጥማቱ በተደጋጋሚ የሚከሰት ከሆነ ደግሞ እስከ ሁለት ሙዝ ድረስ መመገብ አሪፍ ነው። ሙዝ የተፈጥሮ ስኳር ስላለው የስኳር በሽታ ተጠቂ የሆኑ ሰዎች በመካከለኛ መጠን መውሰድ ይኖርባቸዋል። እንዲሁም በቃጫ በተሞሉ ምግቦች እንደ ነት እና ሙሉ እህል ጋር አብሮ መውሰድ ለስኳር ምጥጥን ይረዳቸዋል። በሶስተኛ ደረጃ የሚገኘው ነቶችና ዘሮች ናቸው። ነቶችና ዘሮች የጡንቻ ወይም መስልን ጤናን በመጨመር የእግር ቁርጥማት እንዳይከሰት ወይም በህመም ላይ ላለ ደግሞ ቁርጥማቱ እንዲበርድ ያደርጋሉ። የዚህ ተግባራቸው ምስጢር ደግሞ እነዚህ ምግቦች በማግኒዥየም ፖታሲየም፣ በፕሮቲንና ና ጤናማ ቅባት የተሞሉ መሆናቸው ነው። ነቶችና ዘሮች የደም ዝውውርን ያፈጥናሉ። የጡንቻ የመስል ዘና ሪላክስ ማለትን ይደግፋሉ። የተስተካከለ የኤሌክትሮላይት መጠን እንዲኖር ያደርጋሉ። ነቶችና ዘሮች እንዴት ጡንቻን ጠንካራ እንደሚያደርጉ፣ ከህመምና ከቁርጥማት ነጻ እንደሚያደርጉ እንመልከት ለምሳሌ በ የሚገፉ ሰዎችን ብናይ በቂ የማግኔዥየም መጠን አያገኙም። ይህ ደግሞ ተደጋጋሚ የእግር ቁርጥማት እንዲኖራቸው ያደርጋል። ነቶችና ዘሮች የተሻሉ የተፈጥሮ የማግኔዥየም መገኛ ስለሆኑ ይህን ቁርጥማት ለማስወገድ ይጠቅማሉ። ለምሳሌ አንድ የስንመገባቸው የምናገኘው የማግኔዥየም ኮንቴንት እንይ አንድ የአልሞንዱን ስንመገብ 77 ሚሊ ግራም እናገኛለን በቀን ከሚያስፈልገን የማግኒዥየም መጠን 20 ፐርሰንት ይለግሰናል ማለት ነው። የዱባ ፍሬን ስናይ 168 ሚሊ ግራም ይሰጠናል፣ በቀን ከሚያስፈልገን የማግኒዥየም መጠን 40 ፐርሰንቱን ይሰጠናል። በየቀኑ ፍኝ ወይም በአንድ እጅ መዳፍ ያክል መጠን ያለው ነቶችን ብንወስድ ማግኒዥምን ወደ ቀደመው ወይም ወደ ኖርማል መጠን በመመለስ ጡንቻ ዘና ፈታ እንዲልና ጤናማ እንዲሆን ያስችላል። ሌላው ነቶችና ዘሮች ለዚህ ጥቅም ያስቻላቸው ፖታሲየምን በመያዛቸው ነው። ለምሳሌ አልሞንድን አንድ ጊዜ ብንመገብ ሁለት መቶ ሚሊግራም ፖታሲየም እናገኛለን። ካሸውነትን አንዴ ብንመገብ መቶ ስልሳ ሚሊግራም ፖታሲየም እናገኛለን። ሌላው ቁልፍ ነገር እንደ ማግኔዥየምና ፖታሲየም ያሉ የኤሌክትሮላይቶች በላበት መልክ ስለሚወጡ ወይም ስለምናጣቸው እጥረት ሊኖር ይችላል። በተለይ እድሜያቸው በገፉ ሰዎች ይህን እጥረት መተካት ደግሞ ጡንቻዎች እንዲያገግሙ፣ ቁርጥማት እንዲወገድ ያስችላል። እነቶችና ዘሮች ከፍተኛ ማግኒዥየምና ፖታሽየም ስለያዙ ጡንቻ እንዲያገግም ይረዳሉ። ፕሮቲን ስለሚለግሱን ጡንቻ ራሱን እንዲጠግን ወይም ሪፔር እንዲያደርግ ያስችላሉ። በእነቶችና ዘሮች የሚገኙ ጤናማ ቅባቶች የደም ዝውውርን ይጨምራሉ። ጡንቻ በትክክል ስራው እንዲሰራ የሚያስችለውን በቂ ኦክስጅንና ኒውትረንቶች እንዲያገኝ ያስችላሉም። በዋነትና በተልባይ የሚገኘው ኦሜጋ ስሪ ፋቲ አሲድ የጡንቻ ብግነትን ይቀንሳል። በአልሞንድና ካሾውስ የሚገኘው ሞኖ አንሳቹሬትድ ቅባት የደም ዝውውርን ይጨምራል፣ ቁርጥማትና ህመምን ይቀንሳል። ደካማ የሆነ የደም ዝውውር መኖር የእግር ቁርጥማት ህመምን ያመጣል፣ በተለይ ደግሞ በምሽት ጊዜ በተለይ በእድሜ የገፉ ሰዎች አዘውትረው እነዚህን ምግቦች ወይም ነቶች በመመገብ የደም ዝውውርን ይጨምራል። ህመምና ቁርጥማትን ይቀንሳል። ብግነትን በማስወገድ የቁርጥማት የድካም የመልፈስፈስ እና የስትራፖ ምልክቶች ይቀንሳሉም። ነቶችና ዘሮች ጸረ ኦክሲደንትና ጸረ ብግነት ኮምፓውንዶችን በመያዛቸው የጡንቻን የኦክሲደቲቭ ጭንቀትን ይቀንሳሉ። ብግነትንም በመቀነስ ለፈጣን የጡንቻ ማገገም ይረዳሉ። ተደጋጋሚ ቁርጥማትን ለማስወገድና ለዘላቂ የጡንቻ ጤና ይጠቅማሉ። ስር የሰደደ የጡንቻ ህመም፣ የመገጣጠሚያ ብግነት ለሚያስቸግራቸው፣ ተልባ፣ ዋልነትና አልሞንድን ከምግባቸው ማካተት ተፈጥሯዊ የሆነ ጸረ ብግነት ጥቅም ያጎናጽፋቸዋል። ይህ ሁሉ ጥቅም ለማግኘት የተፈቀደ መጠን አለ። ይህ መጠን ደግሞ በአንድ እጅ መዳፍ የሞላ ነት በየቀኑ መጠቀም ያስፈልጋል። ለምሳሌ አልሞንድ ከሆነ ሀያ ፍሬ ዘሮች ከሆኑ ደግሞ ሁለት የሹርባ ማንኪያ ያህል መጠን ያላቸው ዘሮችን በየቀኑ መውሰድ ያስፈልጋል። ከነቶች ውስጥ የሁሉም ስብጥር ቢኖር ያስፈልጋል። ለተጠቀሱት አላማዎች እንዲውል በየትኛው ሰዓት ብንመገበው የተሻለ ነው የሚለውን እንየው። ነቶችና ዘሮችን ከምግብ ጋር ስንወስዳቸው ኒውተንቶች በቀላሉ እንዲመጠጡ የኤሌክትሮላይት ምጥጥን ያገለግላሉ። ነቶችና ዘሮችን ከምኝታ በፊት ስንወስዳቸው የምሽት የእግር ቁርጥማትን ይከላከላል። ምክንያቱም ጡንቻን ዘና ስለሚያደርጉ ከእንቅስቃሴ በኋላ ስንመገባቸው ደግሞ ያጣናቸውን ኤሌክትሮላይቶች እንዲተኩ ጡንቻ በፍጥነት እንዲያገግም ይረዳሉም። እንዳያችሁት ነቶችና ዘሮች ትየለሌ ጥቅም ሲኖራቸው አንዳንድ አልፎ አልፎ የሚከሰቱ ሳይድ ኢፌክቶችን ለማስቀረት በተገቢውና በመካከለኛ በሆነ መጠን መውሰድ ያስፈልጋል። ለምሳሌ ነቶችን አብዝተን እንጠቀም ከሆነ ነቶች ከፍተኛ የሆነ ካላሪ ስላላቸው ኦቨርዌይት ወይም ክብደት እንዲጨምር ያደርጋል። እንዲሁም ሳልት ያላቸው እነቶች ከወሰድን ከፍተኛ የሆነ ሶዲየም ስለሚኖራቸው ድርቀት ወይም ዲሃይድሬሽንን በማምጣት ቁርጥማትን ያባብሳሉ። አልፎ አልፎ አንዳንድ ሰዎች አለርጂ ምልክቶችን ያሳያሉ። እንዲሁም ዳይጀስቲቭ ኢሹስ ከምግብ ስርዓተ ልመት ጋር የተያያዘ ለምሳሌ በቃጫ ወይም በፋይቨር የተሞሉ ስለሆኑ እንደ ሆድ መንፋት፣ ዲስኮምፎርት ሊያመጡ ይችላሉ። ስለዚህ የእግር ህመምን ለማስወገድ የጡንቻን ጤና ለማስጠበቅ እንደ እንቁላል፣ ሙዝ፣ ነቶችና ዘሮችን አዘውትሮ መጠቀም ወሳኝ ነገር ነው። ውድ አድማጮች፣ ይህ ቪዲዮ ጠቃሚ ነው ብላችሁ ካሰባችሁ ለሌሎች እንዲደርስ ላይክ፣ ሸር፣ ሰብስክራይብ አድርጉት። ቀጣይ ቪዲዮስ ምን ይሰራላችሁ? እንዲሰራ የምትፈልጉትን ቪዲዮ ኮመንት ሴክሽን ላይ አስቀምጡልን። ብዙሀኑ የጻፈውን በቀጣይ ቪዲዮ እንሰራላችኋለን። በእውነቱ ስላዳመጣችሁን ከልብ እያመሰገንን በሌላ ቪዲዮ በተለያየ ጤና መረጃ እስክንገናኝ ሰላም ቆዩ። ሰላማችሁ ይብዛም።